በጣም ጥሩ ስለ ማብሪያራ አመሰግናለሁ። አሁን በአነሳኸው ላይ ደግሞ ትንሽ ጥያቄ አለኝ፣ ከዛ ወርዳለሁ። ሙስሊሞች ከመጀመሪያው ክፍለ ዘመን ጀምሮ ወይ ደግሞ ከአዳም ጀምሮ አሉ ብለኸኛል ማለት ነው። ኢየሱስ ተሰቅሏል ብለው ሲያስተምሩ የመጀመሪያው ክፍለ ዘመን ክርስቲያኖች ለምን ምን ብለው በዛ ጊዜ ዛም በዛ ዘመን የነበሩ ሙስሊሞች የእስልምና ሊቃውንት ምን ብለው ይህንን ሀሳብ ተቃወ የመጀመሪያው ክፍለ ዘመን ሙስሊሞች ማለት ነው፣ አሁን አሁን እንደምንቆጥረው አቆጣጠር። በጣም ጥሩ ክርስቶስ መልእክተኛ እንደሆነ ያምናሉ፣ ነብይ እንደሆነ ያምናሉ፣ አምላክ እርሱን እንደሚረዳው ከጎኑ እንደሆነ ያምናሉ። ወርታል ሀሳብ ያልገባህም መሰለኝ። በዚያ ዘመን የነበሩ ሙስሊሞች እያልኩ በዛ ዘመን የነበሩ ሙስሊሞ ማለት ነው። ኢየሱስ ተሰቅሏል የሚለውን አስተምሮ ተቃውሞ አልተቃወሙም። ይህንን ይላሉ እንደዚህ ብሎ አላጸደቁም። እነሱ ራሱ እንደሚያድነው አምላክ ነግሮታል። ያንን ነግሯቸዋል። ለምሳሌ ተቃውሞ መጽሐፍ ጽፈዋል። ያንን እንደዚህ አይነት ነገር አላጸደቁም እያልኩም ነው። እንደዚህ ነገር አላጸደቁም።

ከእስራኤል ልጆችም አንተን በተከላከልኩልህ ጊዜ እያለ ይነግረዋል። አላህ ስብሐነ ወተዓላ ተከላከለለት፣ ወስደሃለሁ፣ አድናለሁ እኛለው። ይሄንም ቀድሞ ነገራቸው ለሐዋርያቶቹ። ይሄንም ደግሞ ኢሳ ደግሞ ይሄን አስተምሯል ማለት ነው። አስተምሯል፣ በቃ ይሄን ታስተማረ። ታዲያ በዛን ዘመን የነበሩት ኢየሱስ ተሰቅሏል እያሉ ብዙ ሰዎች ሲሰብኩ ለምንድነው እነ አልተሰቀለም እሱ አስተምሮናል ብለው ለምን አልጻፉም? እነሱ መጽሐፍ ያጠበቅባቸው እሱ አስተምረው ሄደ እኮ ተናግሯቸው፣ ይጠበቅባቸዋል እንጂ በስሙ ላይ የሀሰት ትምህርት ሲረጭ፣ የሀሰተኛ ፕሮፓጋንዳ ሲነዛበት፣ አልተሰቀለም እሱ ወደ ሰማይ ነው ያደረገው ነግሮናል ብለው ለመጽሐፍ አልጻፉም። በቃ እሱ ልንገርሽ፣ አዳምጥሽ። አሁን እዚ ጋ ነቢያቶች የተናገሩትን ሁሉ የግዴታ ህዝብ መጽሐፍ አለበት ማለት አይደለም። እዚህ እኔ ማስረጃ ሰጣለሁኝ አምላክ እንደሚያድ ነው እንደሚወስደው ይሄን ደግሞ እሱ እሱንም ማሰጥታኝ እኮ ነ ያልኩ አሁን፣ በዛ ለምሳሌ አሁን እኔ ለምሳሌ እንደው ይቅርታ አድርግልኝና እንደ ክፉ ቃል አትያዝብኝና ማለት ነው። አሁን ስለ ነብያችሁ ክፉ ቃል ብናገር፣ የወረደ ቃል ብናገር፣ የወረደ መጽሐፍ ብጽፍ፣ ጽፈህ መልስ ትሰጠኛለህ ማለት ነው። በዛን ዘመን እንዳለ አድምጠኛ አድምጠኛ እንዳለ ልጨርስ አንዴ ልጨርስ አንዴ ልጨርስ ልጨርስን አሁን ስለ ነብያችሁ እንደዚህ ብናገር ውሸታም ነህ፣ ተሳስተሃል፣ እኛ እንደዚያ እናምንም ብለህ ትጽፋለህ መልሰጠኛለ። በዛን በመጀመሪያው ክፍለ ዘመን የነበሩት ኢየሱስ ተሰቅሏል እያሉ ሲያስተምሩ ኢየሱስ ተሰቅሏል እያሉ ዓለምን በሙሉ በአንድ ሲያዳርሱ በዛን ዘመን የነበሩ የኢሳ ተከታዮች ለምን ለምን እንደው በእኛ በምህራችን ላይ የምትዋሹት ለምን ትዋሻላችሁ? ብሎ አንድ መጽሐፍ የጻፈ አለ አሁን እሺ እሺ እሺ አንደኛ፣ ሁሉን ነገር በጻፍ አይጸበቅም። እነዚ ሀዋርያቶች ምንድ ናቸው ከተባለ የአምላክን ቃል በመሲሁ በኩል የሚያደርሱ ናቸው። ከመሲሁ ምን የተነገረ ነገር አለ ከተባለ፣ ቅድም እንደነገርኩ አምላኩ እንደሚወስደው ያነሳው ይሄን ቀድሞ ነግሯቸዋል። ይሄን ቃል ዘር ታገኛለህ ያ ነው። በዚያ አምላክ አላህ ሱብሃነ ወተዓላ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ ነው እኔ ላነሳ ነው ለወስድህ ነው ወደ እኔ እያለ ቃል ገብቶለታል። ይሄ ነው። ሌላው ነገር ስለመሰቀሉ ምናምን እንደዚህ የመጨረሻ ዘመን ነቢ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እስኪመጡ ድረስ ተሰቅሏል ብለ ወሰየው ቢያምን በሌላው ላይ ችግር እስከሌለባቸው ድረስ ከሃዲ ሊያስብላቸው አይችልም። ቶታል ያን ጉዳይ አልነበረም። ነገር ግን ለነቢዩ ለ ላ ወሰለም መጥተው እንዳልተገደለ እንዳልተሰቀለ ከተናገሩ በኋላ የዛኔ አምላክ ል በረሳቸው ላይ የተወረደውን መካድ የዛኔን የሚያስባቸው እንጂ፣ አንድ ነቢይ ለምሳሌ ተቃጥሎ የሞተው ብዬ ብናገር አንድ ነቢይ እንደዚያ ከመሰላቸው ሰዎች አይ እንደዚህ አይደለም በሌላ መንገድ ነው የሞተው ብሎ ሌላኛው ቢናገር ይህን ካህዲ ይህንን አማኝ የሚያስብለው ነገር አይደለም። ችግሩ ምንድን ነው? መስሆን አምላክ ስለማድረግ ነው ዛ ርም መሲሆን አምላክ ነው ስላሉ እነዚህ ሰዎች እዛ ይከፍራሉ። ሼይኹል እስላም ኢብን ተይሚያ እንደተናገሩት እስከ ነቢ ስለ ላ ሰለም ድረስ ግን አልተገደለም አልተሰቀለም ተብሎ እስኪነገራቸው ድረስ አይ ተሰቅሏል ተገድሏል ብለው ቢያምኑ ሰዎች እርሶን አምላክ እስካላደረጉ ድረስ በዚህ ነገር ሁጃ እስካልቆመባቸው ድረስ ያልሰሙ ያላዩ ሰዎች ላይ ይቀጡ ይችላል። እንደዚህ ንደ ሰዎች ይቀጣሉ ብሎ መናገር አይቻልም ተናገሩ። ነገር ግን እርሱን አምላክ ስለማድረግ ሌላ በዙ ላይ ደግሞ ሌላ ጥያቄ ልጨምርና ልጨርስ ላ እንትን አልኩማ በዛው መሰለኝ። ይህ ከመሆኑ ጋር ግን ዲያቆን ያደርጋል የሚባል ዲያቆን ታውቃለህ? አላ ብዙም ዲያቆን ያደርጋል የሚባል ላሰማህ እችላለሁ። ከእስልምና አንፃር ብቻ ያለውን ልመልስልህ ብዬ ነው። ይሄ ሰውዬ ከክርስቶስ እርገት በኋላ በጣም በርካታ ወንጌሎች በእርሱ ጊዜ ተጽፈው ነበር ብሎ ይናገራል። በርያት እነዚያ ወንጌላቶች ሁሉ ወደ አርባ እንደሚደርሱ ከተናገረ በኋላ ከነዚያ ሁሉ አራቱን ብቻ ነው ቤተክርስቲያን አንስታ ያስቀረችልን አለ። የመረጠችልን የመረጠችበትን ምክንያት እነዚህን እነዚያንም የጣለችባቸው ያልተቀበለችበት ምክንያት በአንድ ጉዳይ ነው አለ። የክርስቶስን ሕመማት ስለማይነሱ ነዋለ። ይሄ ተገደለ ተሰቀለ የሚለውን አንዲት አያነሱም ነበር እነዚያ ወንጌሎች ይላል አያር። ስለዚህ እነዚያ ወንጌላቶች ሁሉ ነበሩ፣ ነገር ግን ውድቅ ያደረገቻቸው ቤተክርስቲያን ቻውቃ የጣለቻቸው ለምን ራሱ ሚስጥሩን ይናገራል። ያኮን ያደርጋል ምናለ የክርስቶስን ልህባባት ትንፍሽ አይሉም ነበር አለ ይሄ ተገደለ ተሰቀለ የሚል አያነሱም። ሌላውን ትምህርት እንዳለ ጽፎ እነዚህን አያነሱም ይላል። ከፈለግ ክላሳይ ይችላለን ዲ ይኔ ያርጋል። መጽሐፉን ባነብ ቀለኛል ብዬ አስባለሁ። አሁን ጥያቄ ደግሞ ምንድን ነው? ያው እንደነገርከኝ ማለት ነው ሙስሊሞች ከአዳም ጀምሮ ነበሩ ብለኸኛል። ለሰማችሁ አንድ ጊዜ ተገደለ ተሰቀለ ምናምን ይሄ ክርስቶስን ህማማት የማያነሱ ወንጌላቶች እንዳለ ጭራሽ የቶማስ ወንጌል ሁሉ ነበረ እያለ ይናገራል። ቶማስ አስባቸውታል የክርስቶስ ተማሪ ነው፣ ግን ወንጌልን ጥላበታለች ቤተክርስቲያን። ለምን የክርስቶስን ህማማት የማያነሳ ስለነበረ ወንጌሉ። ነገር ግን የክርስቶስ ተማሪ ያልሆነትን እነ ሉቃስን ይዛለች ቤተክርስቲያን፣ እነ ማርቆስን ይዛለች። ማርቆስና ሉቃስ ክርስቶስ ከመረጣቸው ከ12ቱ ደቀ መዝሙር አይደሉም ግን ቤተ ክርስቲያን እነሱን ተቀብላ የነ ጳውሎስን ተቀብላ፣ የክርስቶስን ተማሪዎች የነ ቶማስን ጥላባቸዋለች፣ የነ ባርናባስን ጥላባቸዋለች። እነዚህ ሁሉ ወንጌላቱን እንትን እየጣለችባቸው ህመማትን ስለማያነሱ ነው። ብለው ትንፍሽ አይሉም ሳይለንት ነበሩ ይላል። የተገደለ ተገደለ ተሰቀለ የለም ነበር እነዚህ ላይ እና አሁን እኮ ታዲያ አንተ ሀሰተኛ መረጃ አምጥተው እኮ እንትልትላ አትችልም። ለምሳሌ አሁን ያረጋራሱተናችለሷ አደን ለምሳሌ አሁን አንተ ደይፍ ሀዲሳትን አትቀበልም። አይደለም እንደ ያንን ያደረገን ነው እነሱ አይደለም። እነዚያን ወንጌሎች አላመጣም እነማ አትረጋያ ያደርጋልንም እኮ ብታመጣ ያው ነው ለማለት ያክል ነው። ምክንያቱም እሱ እየተናገረ ያለው የተሳሳቱ ናቸው ስለሚል ነው። የተሳሳተ ሀሳብ አለባቸው። አልሰማህ ነው? ምንም ስህተት የለባቸውም ይላል። አሰማህ፣ አብሽር ምንም ስህተት የለባቸውም ማለ ግን የክርስቶስን ሕማማት ስለማያነሱ ብቻ ነው አለ። ምንም ስህተት የለባቸውም ይላል፣ የተሳሳቱ ናቸው አላለም። ቆይ ላሰማህ፣ ላሳየህ የቅዱሳት መጽሐፍት ቀኖናዊ ሂደት ራሱን የቻለ ሰፊ ጉዳይ ነው። ዳቆኔ ነው ክም አንስቶታል። ቅዱሳት መጽሐፍት አሁን መጽሐፍ ቅዱስ ብለን የምናምነውን የሰጡን ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመነ ሐዋርያት ከዛም ቀጥሎ እስከ ሶስተኛ አራተኛ ዓመት ድረስ የሐዋርያ ስንስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነ። ለምን ወንጌሉ ራሱ ተለክቶ አራት ነው። መልእክታቱ ተለይተው ተለክተው ተሰጥተውናል። አሁን የትኛው ነው የትኛው ወንጌል ነው ትክክሉ ብለን አንቸገርም። የተሰጠውን መጠቀም አቅፎን ካልሆነ ወደ ሁለተኛ ሶስተኛ መቶ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸው እስኪ በጣም የታወቁትን ዋና ዋናዎች ብቻ ላንብላቸው እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ጠራታቸው፣ የቤት ስራው። አንደኛ የቶማስ ወንጌል የሚባል ነበረ፣ ሁለተኛ የእንድርያስ ወንጌል፣ ሶስተኛ የፊልጶስ ወንጌል፣ አራተኛ የማርቆስ ወንጌል፣ አምስተኛ የማትያስ ወንጌል፣ ስድስተኛ የመራውያን ወንጌል፣ ሰባተኛ የመርቃውያን ወንጌል፣ ስምንተኛ የግብፃውያን ወንጌል፣ ዘጠነኛ የቫሲዲዲስ ወንጌል፣ አስረኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ አስራ አንደኛ የማርያም ወንጌል፣ አስራ ሁለተኛ የአራቱ ሰማያውያን ሀይላት ወንጌል፣ አስራ ሶስተኛ የይሁዳ ወንጌል፣ አስራ አራተኛ የሉቃት ወንጌል፣ አስራ አምስተኛ የናዝራውያን ወንጌል። ታከታቸው አይደለ? ታከታቸው አይደለ? አስራ ስድስተኛ የኢዮናውያን ወንጌል፣ አስራ ሰባተኛ የአስራ ሁለቱ ወንጌል፣ የአይቆ ወንጌል። ወደ ሀያ አምስት ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ሰማ ሁሉም ስህተትና ችግር ያለባቸው ሆነው አይደሉም ማለት ግን ለምን ውድቅ እንዳደረጓቸው ሊናገር ነው። ስህተት ያለባቸው አይደሉም፣ ችግር ያለባቸው አይደሉም ካለ በኋላ ለምን እነዚያን ወንጌሎች ቤተክርስቲያን እንደጣለቸው እንደጣለችባቸው ሊናገር ነው። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ህማማት በግልጽ አያነሱም ነበር። ዋና ችግራቸው ያነሳሌ ቶማስ ወንጌል የመሳሰለው ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለወፍ መሆኑን ምናምን፣ እቺ ተአምር አያቸው ጭቃውን እፍ ሲለወፍ መሆኑን ይሄንን ያነሳ ነበር አለ። የነ ቶማስ ወንጌል ይሄን አላህ በቁርአን ላይ ሁኑ ጠቅሶታል። መሲሁ ከጭቃ የወፍ ቅርጽ ሰርቶ እፍ ሲል እንደሚበር እነዚህ ያለው እውነታዎችን እንዳለ እነዚህ ጠፍተዋል። እነዚህ ወንጌሎች አይ ጮራ ላይ መቀመጡ ይህ ችግር አልነበረው፣ ግን ህማማቱን አያነሳም። ዝም ይሄ ክርስቶስ ላይ የደረሱ አደጋዎች ሁሉ እንዳለ አንድ ትንፍሻ አይሉም ነበር ዝም፣ ሳይለንት ስለዚህ የክርስቶስን ህማማት የማያነሳ ወንጌል ሊሆን አይችልም። ሌሎቹም የክርስቶስን ህማማት የማያነሳ ወንጌል ሊሆን አይችልም ብለው ቤተ ክርስቲያን በራሷ እምነት ቀርጻ እነዛን ጣለችባቸው። የቶማስ ወንጌል እያለ እየተናገረ ቶማስ ከክርስቶስ ተማሪዎች አንደኛው ነው፣ ግን ወንጌሉ ላይ ይሄ የተገደለ ተሰቀለ የሚለው አደጋ ስለሌለ ብቻ ጣለችበት ቤተ ክርስቲያን እና እንዲህ ባለ ነው አራቱ ብቻ ተለይተው የተመረጡት ማለት ነው። በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ የሰላም ቤተክርስቲያን ናት መጽሐፍ ቅዱስን የወሰነችው። ቤተክርስቲያን ለራሱ እምነት በሚስማማ እነዚያን ወንጌላቶች ስለ ስቅለት የሚያወራላትን መርጣ ወሰደችና እነዚያን እንጂ ጣለቻቸው። መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ይላል፣ መጽሐፍ ቅዱስ አለ ቤተ አለ ቤተክርስቲያን የሰራ መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። ሶስት ሺህ ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች፣ መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልዕክት የለም። ጳውሎስ ገና አልተጠራም። አራአራቱ መልእክታት የሉ ወንጌሎችም አልተጻፉም። ሰው አንድ ሰው መጽሐፍ ቅዱስን አለ ለመጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት ለምን ቤተ ክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ስ ቤተ ክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ራሷ ቤተ ክርስቲያን ለእምነቷ በሚሽማማ ራሷ ነች የጻፈችው ያዘጋጀችው። ቤተክርስቲያን ተለይ መጽሐፍ ቅዱስን ሊረዱ አይችልም ለዚህ ሰው በአለማችን ሰላሳ ምናምን እሺ፣ የእምነት ዲኖሚኔሽን ግን ሁሉም መጽሐፍ ቅዱስን እናምናለን እያለ ግን እንደ ባቢሎን ዘመን እርስ በርሱ የማይግባባ ባይሆን ይሄ ነው። ለማንኛውም ጥያቄ በመ ነበር የክርስቶስን ህማማት ለምንድነ ያላነሱት ነው። በደንብ ያንን ሳያነሱ የነበሩ ወንጌላቶችን ስለጣለችባቸው እንጂ የራሳቸው ሊዳንቶቻቸው የሚያምኑት የሆነ ነገር ነው። ሌላኛው ጥያቄ ነበር።